ትናው ኢንስቲቱሽናላይዝድ ማድረግ ነው። ኢንስቲቱሽናላይዝድ መሆን ደግሞ በመጀመሪያ ደረጃ የመንግስት የሚመለከታቸው ሚኒስቴር መስሪያ ቤቶች አንድ ዋና አጀንዳ አድርገው ሊወስዱት ይገባል። በጋዛ በደረሰው አዲስ የእስራኤል ሀገር ላይ ጥቃት ከ30 በላይ ሰዎች መገደላቸውን የጋዛ ጤና ባለስልጣናት አስታውቀዋል። እነዚህ ከአዳዲስ ጥቃቶች የተፈጸሙት የተኩስ አቁም ስምምነቱ ጥቅምት 10 ከተጀመረ ወዲህ በጋዛ ሰርጥ እጅግ ደም አፋሳሽ ከሆኑት ቀናት መካከል አንዱ ፕላን ተፈጽሞ አመታት ደም አፋሳሽ ጦርነት በኋላ አራተኛውን ክረምት በዩክሬን ጦር ግንባሮች ላይ ሲያንዣብብ የዓለም አቀፉ ማህበረሰብ ከግጭቱ ባለፈ አዲስ ምዕራፍ ላይ የደረሰ ይመስላል። ጦርነቱ በአንድ በኩል በቦምብ በተደመሰሱ ከተሞችና በማያባራ የሰው ህይወት መጥፋት ሲቀጥል፣ በሌላ በኩል ከትዕይንቱ በስተጀርባ የሚካሄደው ዲፕሎማሲያዊ ሽኩቻ አዲስ አቅጣጫን ይዟል። የዚህ አዲስ ምዕራፍ ማዕከል የሆነው በዶናልድ ትራምፕ አስተዳደር የተዘጋጀው የሰላም እቅድ ነው። ይህ ሰነድ ለጦርነቱ ፍጻሜ የሚያበቃ ተጨባጭ መፍትሄ ነው ወይስ የአሜሪካን ትግስት ማጣትና የስትራቴጂ ለውጥ የሚያንጸባርቅ የዩክሬንን ሉዓላዊነት አደጋ ላይ የሚጥል ስምምነት ነው የሚለው ጉዳይ ጊዜ የሚፈልግ ጥያቄ ነው። በተለያዩ ክልል ነዋሪዎች መካከል የሚነሳውን ክርክር የሥረ ነገር ስልጣን እንደተጠበቀ ሆኖ የክልል ከፍተኛና ጠቅላይ ፍርድ ቤት በውክልና ስልጣናቸው ተቀብለው የሚያስተናግዱት ይሆናል። የተለያዩ የክልል ነዋሪዎች ክርክር በውክልና ለክልል ከፍተኛና ጠቅላይ ፍርድ ቤት ባይሰጥ ኖሮ በተለያዩ የክልል ነዋሪዎች መካከል የሚደረገው የፍትሐብሔር ክርክር ወደ ፌዴራል ፍርድ ቤቶች ስለሚመጣ ፍርጀ ብዙ ኪሳራ ያስከትል ነበር። ሰላም ጤና ይስጥልን። ውድ ሀገሬ ቴሌቪዥን ተመልካቾች እንደምናመሻችሁ። ከሀገሬ ቴሌቪዥን ግሳቱን መረጃዎች ሰንቀርብናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት የተመለከትናቸው እርዕሰ ጉዳዮች አመራው ወጣቶች በሰላም ግንባታ ላይ ያላቸውን ሚና ከፍ ያደርጋል የተባለ አዲስ ፎረም 2025 ሊካሄድ መሆኑ ተገልጿል። ጉባኤው ከተለያዩ አካባቢዎች የሚመጡ ወጣቶችን በአንድ ላይ በማወያየት የማህበረሰቡን ሰንኮፎች ለማስወገድ ይረዳል ተብሎ ታምኖበታል። በዝግጅቱ ላይ 250 የሚሆኑ ወጣቶች ይሳተፋሉ ተብሎም ይጠበቃል። ዳግም ተገኝ ተጨማሪውን አዘጋጅቷል። በሀገር ግንባታና በሰላም ማስፈን ሂደት የወጣቶችን ሚና ወደ አዲስ ምዕራፍ ለማሸጋገር ያለመ ታላቅ ሀገራዊ የሰላም ፎረም በአዲስ አበባ ከተማ ሊካሄድ መሆኑ ተገለጸ። በዚህ መድረክ ላይ ከሁሉም የሀገሪቱ ክልሎች እንዲሁም ከሁለቱ ከተማ አስተዳደሮች የተውጣጡ 250 ወጣቶች በአንድ የጋራ መድረክ እንደሚሳተፉ ታውቋል። ፎረሙ የአንድነትና የሰላማዊ አብሮነት ቅርስ ግንባታ፣ በወጣቶች ትርጉም ያለው የዜግነት ተሳትፎ በሚል ጽንሰ ሐሳብ ላይ ትኩረቱን እያደረገ ሲሆን በኢትዮጵያ የሚገኙ ወጣቶች ከተመልካችነትና ድጋ ነፍሰጭነት ሚና በመውጣት በውሳኔ አሰጣጥ ሂደት በሀገር ግንባታና ግጭቶችን በሰላማዊ መንገድ በመፍታት ረገድ የላቅ አቅምና ቁመና እንዲኖራቸው ለማስቻል ያለመ መሆኑ ተመላክቷል። የኢትዮጵያ ወጣቶች ውይይት ለሰላም ማህበር መስራችና ስራ አስኪያጅ አቶ ጫላ አሰፋ መድረኩ ማህበራዊ መስተጋብሮችን በማደስ እና ና የሌሎችን ችግር እንደ ራስ በመመልከት መፍትሄ በማመንጨት ረገድ ያለውን ፋይዳ እንዲህ ይገልጹታል። ወጣት በተለይ ሲግኒፊካንት ሆነ አንድር ሪፕሬዘንቴሽን አለ ፖለቲካል ስትራክቸር ላይ ሊሆን ይችላል። ዲሲሽን ሜኪንግ ፖዚሽኖች ላይ ሊሆን ይችላል። ፒስ ፕሮሰሲንግ ላይ ሊሆን ይችላል። ስለዚህ ይሄንን ሶሉሽን ለማስቀመጥ ግዴታ ፎረም ያስፈልጋል። አንድ ላይ መጥተን የምንነጋገርበት ሀሳባችን የምናሰማበት ፕላትፎርም ያስፈልጋል በሚል አዲስ ፎረም የተዘጋጀው ማለት ነው። ሁለተኛ ሀገራችን ላይ እያየን ያለነው አሁን የማህበረሰብ መስተጋብር ወይም ደግሞ ይሄ ሶሻል ኮሄዥን የምንለው እንትን ብለዋል። የተበጣጠሰ መጥቷል። ስለዚህ ይህንን ማከም የምንችለው ይህንን ማስተካከል የምንችለው ይህ ፕሮዳክቲቭ ኤጅ የሚባለው ወይም ደግሞ ለአገሪቷ ትልቅ ስራ መስራት የሚችለው ኤጅ በደንብ አንድ ላይ መጥቶ መነጋገር መተዋወቅና በደንብ የአገራችን ችግር ኢንተርናላይዝ አርጎ መስራት የሚችል አካል አንድ ላይ መምጣት ስላለበት ነው። በሌላ በኩል የሰላም ግንባታ ስራው ተቋማዊና ዘላቂነት እንዲኖረው የወጣቶችና የሲቪክ ማህበራት ቅንጅት ወሳኝ መሆኑን የዩዝ ኔትወርክ ፎር ሰስቴይናብል ዴቨሎፕመንት የፕሮግራም ልማትና ጥራት ማረጋገጫ ዳይሬክተር ዶክተር የሽጥላ ኃይሉ አጽንዖት ሰጥተዋል። ዳይሬክተሩ አክለውም መሰል አጀንዳዎች ለፖሊሲ ግብዓትነት ያላቸው ሚና ጠቁመዋል። ዘልቂታዊነት ዋስትናው ኢንስቲቱሽናላይዝድ ማድረግ ነው። ኢንስቲቱሽናላይዝድ መሆን ደግሞ በመጀመሪያ ደረጃ የመንግስት የሚመለከታቸው ሚኒስቴር መስሪያ ቤቶች አንድ ዋና አጀንዳ አድርገው ሊወስዱት ይገባል። እዚህ የሶስት ቀን ፎረሞች ላይ የሚወጡ አጀንዳዎችም በነዛ ቀጣይነት ባላቸው ሚኒስቴር መስሪያ ቤቱ ከሌሎች ጋር የመሰረተው ፎረሞች ላይ የፓርትነርሺፕ ፎረም ነው የምንለው ወይም የኮላቦሬሽን ፎረም ላይ እንዲቀጥል ይደረጋል። አንደኛው መንገድ ኢንስቲቲዩሽናላይዝድ ማድረግና በእነዚህ ኮኦርዲኔሽን ፕላትፎርሞች ላይ እንዲቀጥል ማድረግ ነው። ይህ የሰላም ፎረም ከዚህ ቀደም በድሬዳዋ ከተማ ተካሄድ የነበረ ሲሆን የዘንድሮ መርሃ ግብር አዲስ ፎረም ሀያ ሀያ አምስት በሚል ስያሜ በአዲስ አበባ ከህዳር 19 እስከ 21 ሁለት ሺህ አስራ ስምንት ዓ ም እንደሚካሄድና ጠንካራ ሀገራዊ አንድነትን ለመፍጠር እንደሚያግዝም ተገልጿል። ሴቶችን በሰላም ሂደት ግንባታ ላይ ማሳተፍ እንደሚገባ ተገልጿል። በተለያዩ አካባቢዎች ባሉ ግጭቶች ሴቶች የመጀመሪያ ደረጃ ተጠቂ መሆናቸው ይነገራል። ሴቶች ተጠቂ እንደመሆናቸውም የመፍትሄ አካል እንዲሆኑ ማድረግ ቅድሚያ ሊሰጠው እንደሚገባ ተገልጿል። ሚካ ሳይሌ ሴቶች በሰላም ሂደት ግንባታ ላይ ያላቸው ሚና እንዲያሳድጉ የሚረዳው ውሳኔ 25ኛ ዓመት ተከበረ። የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረት ያጸደቀውን ሴቶች በሰላም ሂደት ላይ ያላቸው ሚና ለመደንገግ ያወጣውን 1325 እቅድና ያተገባበር ደረጃ ለመወያየት ያለመ ዝግጅት ተደርጓል። ዝግጅቱ ላይም ኢትዮጵያውያን ሴቶች በእቅዱ መሰረት የሰላም ጠቃሚ ለማድረግ ቢሞከርም በየቦታው የሚነሱ ግጭቶች ኑሯቸውን አስቸጋኝ እንዳደረገባቸው በመድረኩ ተነግሯል። እንደ ሀገር ያለው ግጭት ወደ ሰላም እንዲመጣ በርካታ ስራዎች እየተሰሩ እንዳሉ የሚናገሩት የአፍሪካ ሰላምና ደህንነት ኢንስቲትዩት የፕሮግራም ማናጀር ማህደር ዳዲ ናቸው። በተለያዩ ክልሎች ያሉ ሴቶች በማሰልጠንና በማስተባበር ስለ ሰላም ያላቸውን የእውቀት ደረጃ ከፍ ለማድረግ ስራዎች እየተሰሩ እንዳሉ አብራርተዋል። በዋነኝነት የምንሰራበት ስራ ውትወታ ነው። ውትወታ ላይ በተለይ ደግሞ በኢትዮጵያ ደረጃ የሰላም ትምህርት በትምህርት ቤት ደረጃ እንዲሰጥ ከታችኛው ክፍል ጀምሮ ካሪክለም ተቀርጾለት በትምህርት ደረጃ እንዲሰጥ በተለይ ህጻናት የወደፊት ስራቸው ያማረ የተሻለ እንዲሆን ሰላም ግንባታ ላይ ጦርነቶችን ወደ ግጭት ከማምራታቸው በፊት በውይይት የመፍታት ባህል ከታችኛው ህፃናት ጀምሮ እንዲዳብር የሰላም ግንባታ ትምህርት በትምህርት ደረጃ ተቀርጾ ሊሰጥ ይገባል የሚል ውቶታ እያካሄድ ነው። እዛ ላይ አንድ ሁለት ወርክሾፖች አካሂደናል። ሌላው ሪሰርቾችም እንሰራለን እና በዚህ ደረጃ እየተንቀሳቀስን ነው ያለነው ማለት ነው። በተለያየ ርዕሰ ጉዳዮች ላይ እንዲወያዩ ቡና ለሰላም የተሰኘ ፕሮግራም ተቀርጾ እየተሰራ እንዳለ ያብራሩት የኢትዮጵያ ሴቶች ማህበራት ቅንጅት ዋና ዲሬክተር ሳባ ገብረ መድህን ናቸው። ቡና ለሰላም የሚባል ወይም ኮፊ ፎር ፒስ የሚባል ፕሮጀክት ቀርጸን ኮፊ ፎር ፒስ እንግዲህ በዋናነት ባህላችን የሆነውን ብዙ ጊዜ ሴቶች ቁጭ ብለው የሚወያዩበትን ስፔስ ማለትም የቡና አካባቢን በመጠቀም ስለ ግጭቶች እና ግጭቶች መፍትሄዎች፣ ምክንያቶች ሴቶች ደግሞ በዚህ ሁኔታ እንዴት እየተጎዱ እንደሆኑን የሚወያዩበትን ሁኔታዎች ነው ያመቻቸው። ከሁለት ሰዓት እስከ ሶስት ሰዓት የሚሆን ሴቶች በየቀኑ እየተገናኙ በዚህ ጉዳይ ላይ እንዲወያዩ ለተወሰነ ጊዜ ካደረግን በኋላ እነሱ ያወጧቸውን የግጭት ምክንያቶች ናቸው ብለው የሚያስቡትን ከዛም ባለፈ ደግሞ ውጤቶቻቸውን እና መፍትሄዎቻቸውን እንዲጽፉ ተደርጎ እነዛ በኮሚኒቲ ወይም ደግሞ ማህበረሰብ ውስጥ ያሉ ሴቶች በገጠር ውስጥ ያሉ ሴቶች የተወያዩትን ነገር ከአካባቢያቸው ሌሎች በጉርብትና ከሚኖራቸው ሌሎች ክልሎች ጋር ቁጭ ብለው እንዲወያዩ በቀጣይ በሴቶች ላይ የሚፈጸም ሰብዓዊ መብት ጥሰቶች ለመከላከል ሴቶችን ያማከልና የመፍትሄ አካል አድርጎ ለማምጣት የተለያዩ ስራዎች ለመስራት መታቀዱን ኃላፊዎች ተናግረው፣ መንግስት የችግሮችን መነሻና መፍትሄን ተጠቂዎች ከሆኑ ሴቶች በቅርበት እንዲያወያይም ጥሪ አቅርበዋል። በጋዛ የተደረሰው የተኩስ አቁም ስምምነት እስራኤል በወሰደችው አዲስ የአየር ላይ ጥቃትና በኳታር የማስጠንቀቂያ ደውል አደጋ ላይ እንደወደቀ እየተነገረ ነው። በእስራኤል የአገር ጥቃት ከ30 በላይ ሰዎች እንደተገደሉ ሲሰማ ምዕራቢያንና አጋሮቻቸው ብራሰልስ ላይ ተሰባስበው በጋዛ ቀጣይ የጣፈንታ ላይ መክረዋል ነው የተባለው። ተጨማሪ አለን በጋዛ በደረሰው አዲስ የእስራኤል አገር ላይ ጥቃት ከሰላሳ በላይ ሰዎች መገደላቸውን የጋዛ የጤና ባለሥልጣናት አስታውቀዋል። እነዚህ ከአዳዲስ ጥቃቶች የተፈጸሙት የተኩስ አቁም ስምምነቱ ጥቅምት አስር ከተጀመረ ወዲህ በጋዛ ሰርጥ እጅግ ደም አፋሳሽ ከሆኑት ቀናት መካከል አንዱ ትናንት ተፈጽሟል። ጥቃቱ የደረሰው እስራኤል በሊባኖስ ለዓመት ያህል የዘለቀ የተኩስ አቁም ስምምነት ቢኖርም ሕዝቡን ኢላማ ያደረጉ ተከታታይ ጥቃቶችን በሰንዘሯ ተከትሎ መሆኑን ዱችቪል ይዘግቧል። በእስራኤልና በሐማስ መካከል ቁልፍ አደራዳሪ የሆነች ኳታር የቅርብ ጊዜውን የአየር ጥቃት የተኩስ አቁም ስምነቱን ለማፍረስ የሚያሰጋ አደገኛ የሆነ ግጭትን የማባባስ እርምጃ ነው ስትል በጽኑ አውግዛለች። የጋዛ ሲቪል መከላከያ ኤጀንሲ ቃል አቀባይ ማህሙድ ባሳል ለኤፍፒ እንደገለጹት ሐሙስ እለት በደቡባዊ የጋዛ ክፍል በካን ዩኒስ ምስራቅ አቅጣጫ በተፈጸመ የአየርና የከባድ መሳሪያ ድብደባ አምስት ሰዎች ሲገደሉ በርካቶች ደግሞ ቆስሏል። በካን ዩኒስ የሚገኘው የናስር ሆስፒታል በበኩሉ ከተገደሉት መካከል ሶስቱ የአንድ ዓመት ህፃንን ጨምሮ የአንድ ቤተሰብ አባላት መሆናቸውን አረጋግጠዋል። የተኩስ አቁም ስምነቱ አደራዳሪ የሆነች ኳታር እንደገና ገረሸው ጥቃት በእስራኤልና በሐማስ መካከል ለሳምንታት የቆየውን በቀላሉ እየጣሰ የቀጠለውን የተኩስ አቁም ስምነት አደጋ ላይ እንደሚጥለው ማስጠንቀቂያ በሰጠችበት ወቅት ጥቃቱ መፈጸሙን የጋዛ የጤና ባለሥልጣናት አስታውቀዋል። በካኖኒስ በስተ ምስራቅ ባኒ ሶሃይላ በተባለ ቦታ በአቅራቢያ በምትገኘው ኦባሳን ከተማ በተፈጸመ ሌላ ጥቃት ደግሞ ሌሎች ሁለት ሰዎች ተገድለዋል። ሮይተርስ እንደዘገበው ከሆነ ደግሞ የእስራኤል ጥቃቶች 18 ሰዎችን ማቁስለዋል። አሶሼትድ ፕሬስ የሆስፒታል ባለስልጣናትን ጠቅሶ እንደዘገበው ጥቃቶቹ ባለፉት አሥራ ሁለት ሰዓታት ውስጥ አጠቃላይ የሟቾችን ቁጥር ወደ 33 አድርሰውታል። የእስራኤል ጥቃቶች የተፈጸሙት እስራኤል ረቡዕ ዕለት በካን ዩኒስ ወታደሮቿ ላይ ተኩስ እንደተከፈተባቸው ከገለጸች በኋላ ሲሆን የተገደለ ወታደር ግን የለም ነው የተባለው። ሃማስም በእስራኤል ወታደሮች ላይ ተኩስ መክፈቱን በማስተባበል ፊልስጤማዊ ታጣቂ ቡድን የእስራኤልን ጥቃቶች አስደንጋጭ ጭፍጨፋና አደገኛ የግጭት መባባስ ነው ሲል የጠራው ሲሆን በዓለም አቀፍ ደረጃ ያሉ ሸምጋዮችና የተኩስ አቁም ስምምነት ደራዳሪዎች ጣልቃ እንዲገቡ አሳስቧል። እስራኤልና ሐማስ በጋዛ የተኩስ አቁም ስምነት ካደረጉ ስድስት ሳምንታት ሆኑታል። እስራኤል አሁን ከግማሽ በላይ የሚሆን ግዛት ተቆጣጠሪ ሲሆን በዚያም መለሷ ግንባታ በመጀመሯ ጋዛ ለሚቀጥሉት ዓመታት ተከፍላ ልትቆይ ትችላለች የሚል ስጋትን ፈጥሯል። ይህ በእንዲህ እንዳለ የአውሮፓ ሕብረት ከጦርነቱ በኋላ ስለሚኖረው የጋዛ ሁኔታ የሚመክር ውይይት አካሂዷል። በእስራኤልና በሐማስ መካከል ያለው የተኩስ አቁም ስምነት እንደተጠበቀ ሆኖ ከሁለት ዓመታት ጦርነት በኋላ አሁን ትኩረቱ ወደ ጋዛ መልሶ ግንባታ ገዞሮ ስለመሆኑ የዘገቡ ሮይተርስ የጋዛ ሰርጥን የደረ ጦርነት መልሶ ግንባታና አስተዳደር ለመወያየት ከስልሳ በላይ ልዑካን ሐሙስ ዕለት ብራሰልስ ተገናኝቷል ብሏል። ፍሬንሳይና ሳውዲ አረቢያ የፍልስጤም ለጋሾች ቡድን ስብሰባን እየመሩ ሲሆን፣ ሆኖም በስብሰባው ላይ ለጋዛ መልሶ ግንባታ ምንም አይነት የገንዘብ ቃል ኪዳን አይጠየቅም ተብሏል። ለመልሶ ማቋቋሚያ የሚሆነው ትልቅ የገንዘብ ድጋፍ የሚደረገው ወደፊት በግብፅ በሚዘጋጅ ጉባኤ ላይ እንደሆነም ዘገባው ጠቅሷል። ሆኖም የአውሮፓ ህብረት ስብሰባ ትኩረት የሚሆነው በወደመችው ጋዛ አስተዳደር ላይ መሆኑ የተነገረ ሲሆን የአውሮፓ ህብረት የተወሰኑ የዌስት ባንክ ግዛቶችን የሚያስተዳድረው የፍልስጤም አስተዳደር ጥልቅ መሻሻዎችን ካደረገ በኋላ ጋዛን ማስተዳደር እንደሚችል ተስፋ ተጥሏል። ዋይት ሐውስ የዩክሬን ጦርነትን ለማስቆም የሚያደርገው ከፍተኛ ግፊት ኪቭን ታይቶ በማይታወቅ አጣብቂኝ ውስጥ ሲከት፣ የአውሮፓ አጋሮችን ደግሞ በቁጣ እያነጋገረ ነው። እቅዱ ለሩሲያ ከፍተኛ ስልት ሄድሎችን ይሰጣል በሚል ስጋት ውስጥ የሚገኝ ሲሆን ዩክሬን በሉዓላዊነቷና በዋና ደጋፊ አሜሪካ መካከል መምረጥ ግድ ብሏታል። ዘለንስኪ ከሩሲያ ጋር ያለውን ጦርነት ለማስቆም የቀረበውን የሰላም እቅድ ረቂቅ ከተቀበሉ በኋላ ከዩናይትድ ስቴትስ ጋር ለታማኝ ስራ ዝግጁ መሆናቸውን ገልጸዋል። ሀይሌ ገብርኤል ታደሰ ተጨማሪውን ይዘውበታል። ከአመታት ደማፋሳሽ ጦርነት በኋላ አራተኛውን ክረምት በዩክሬን የጦር ግንባሮች ላይ ሲያንዣብብ የዓለም አቀፉ ማህበረሰብ ከግጭቱ ባለፈ አዲስ ምዕራፍ ላይ የደረሰ ይመስላል። ጦርነቱ በአንድ በኩል በቦምብ በተደመሰሱ ከተሞችና በማያባራ የሰው ህይወት መጥፋት ሲቀጥል፣ በሌላ በኩል ከትዕይንቱ በስተጀርባ የሚካሄደው ዲፕሎማሲያዊ ሽኩቻ አዲስ አቅጣጫን ይዟል። የዚህ አዲስ ምዕራፍ ማዕከል የሆነው በዶናልድ ትራምፕ አስተዳደር የተዘጋጀው የሰላም ዕቅድ ነው። ይህ ሰነድ ለጦርነቱ ፍጻሜ የሚያበቃ ተጨባጭ መፍትሄ ነው ወይስ የአሜሪካን ትዕግስት ማጣት ነው ነውና የስትራቴጂ ለውጥ የሚያንጸባርቅ የዩክሬንን ሉዓላዊነት አደጋ ላይ የሚጥል ስምምነት ነው የሚለው ጉዳይ ጊዜ የሚፈልግ ጥያቄ ነው። የዩክሬኑ ፕሬዚዳንት ቮሎድሚር ዜሌንስኪ ከሩሲያ ጋር ያለውን ጦርነት ለማስቆም የቀረበውን የሰላም እቅድ ረቂቅ ከተቀበሉ በኋላ ከአሜሪካ ጋር ለታማኝ ስራ ዝግጁ መሆናቸውን ገልጸዋል። በርካታ የአሜሪካ መገናኛ ብዙሃን እንደዘገቡት በእቅዱ መሰረት ኬቭ አሁንም የምትቆጣጠራቸውን በምስራቅ ዩክሬን የሚገኙ የዶንባስ አካባቢዎችን አሳልፋ እንድትሰጥ የሚጠይቅ ነው። በተጨማሪም የሰራዊቷን መጠን እንድትቀንስ ስና ኔቶን በጭራሽ ላለመቀላቀል ቃል እንድትገባ ይጠይቃል። ዩክሬን በእቅዱ ዝግጅት ላይ ምን ያህል ተሳትፎ እንደነበራት ግልጽ ባይሆንም የዋይት ሀውስ ፕሬስ ሴክሬታሪ ካሮሊ ሊቬት አሜሪካ ከሁለቱም ወገኖች ጋር በእኩልነት መክራለች ብለዋል። በሌላ መግለጫ የዜሌንስኪ ጽህፈት ቤት ዩክሬን ለጦርነቱ ፍትሐዊ ፍጻሜ በሚያመጣ መልኩ በእቅዱ ድንጋጌዎች ላይ ለመስራት መስማማቷን ገልጿል። ይህ ከተረጋገጠ በእቅዱ ውስጥ ያሉት ጥያቄዎች የሞስኮን ፍላጎት የሚያስቀድሙ ይመስላሉ። ከዚህ ቀደም ሩሲያ በቅድመ ሁኔታነት የምታቀርባቸው ጉዳዮች በእቅዱ ውስጥ ተካተዋል። በፋይናንሻል ታይምስ እና በአክሲዮስ ሙሉ በሙሉ ታትሞ የወጣውን የዕቅዱን ረቂቅ ጠቅሶ ቢቢሲ እንደዘገበው ሞስኮ የምስራቁን የዶንባስ ክልልን በሙሉ ትቆጣጠራለች በአሁኑ ወቅት 880 ሺ ገደማ ወታደሮች ያሉት የዩክሬን ጦርም ወደ 600 ሺ እንዲቀንስ ያደርጋል። ምንም እንኳን ተጨማሪ ዝርዝሮች ባይጠቀሱም ኬቭ ከስምምነቱ በኋላ አስተማማኝ የጸጥታ ዋስትና እንደምታገኝ ይገልጻል። ረቂቁ በተጨማሪም ማዕቀቦች እንዲነሱ በማድረግ ሩሲያ የዓለም ሀያላን ሀገራት መድረክ የሆነውን ቡድን ሰባትን እንደገና እንድትቀላቀል በመጋበዝ ሩ ያ ከዓለም አቀፉ ኢኮኖሚ ጋር እንደገና እንድትቀላቀል ይደረጋል ይላል። ፕሬዚዳንት ዜሌንስኪ በቀጣዮቹ ቀናት ውስጥ ዩክሬን በርካታ የጦር መሳሪያዎቿን እንድትተው ስለሚጠይቀው ይህ እቅድ ከአሜሪካ ፕሬዚዳንት ዶናልድ ትራምፕ ጋር እንደሚነጋገሩ ገልጸዋል። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍና የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለአንድ ወር ያህል በፕሮፖዛሉ ላይ በሚስጥር ሲሰሩ እንደነበርና ዘላቂና አስተማማኝ ሰላም ለማምጣት እነዚህ ሀገራት ምን ሊያደርጉ እንደሚችሉ ለመረዳት ከሁለቱም ወገኖች ጋር መነጋገራቸውን ሊቬት ገልጸዋል። ይህ ለሩሲያም ለዩክሬንም ጥሩ እቅድ ነው ሲሉ አክለው ተናግረዋል። ነገር ግን ተጨማሪ ዝርዝሮችን ከመስጠት ተቆጥበዋል። በሁለቱም ወገኖች ተቀባይነት ሊኖረው እንደሚችል እናምናለን፣ እናም ይህ እንዲሳካ ጠንክረን እየሰራን ነው ብለዋል። ስማቸው ያልተጠቀሰ አንድ ከፍተኛ የአሜሪካ ባለስልጣን ለሲቢኤስ ኒውስ እንደተናገሩት እቅዱ የተቀረጸው ከፕሬዚዳንት ዜሌንስኪ አስተዳደር ከፍተኛ አባላት አንዱ ከሆኑት ከሩስቶሙ ሜሮቭ ጋር ከተደረገው ውይይት በኋላ ወዲያውኑ ነበር። እሳቸውም በርካታ ማሻሻያዎችን ካደረጉ በኋላ በአብዛኛው በእቅዱ ላይ ተስማምተው ለፕሬዝዳንት ዜሌንስኪ አቅርበውላቸዋል ብለዋል። ዜሌንስኪ በኤክስ ገጻቸው ላይ በሰጡት መግለጫ የአሜሪካ ወገን ጦርነቱን ለማስቆም የራሳቸውን እይታ ያካተተ እቅድ አቅርበውልናል፣ እኔም ደግሞ የእኛን ዋና ዋና መርሆች ገልጭ ይላቸዋለሁ። ሁሉም ነገር እውነተኛ መሆኑን ለማረጋገጥ ቡድኖቻችን በነጥቦቹ ላይ በጋራ እንዲሰሩ ተስማምተናል ብለዋል። ይህን ያሉት በትናንትናው ዕለት በኬቭ በዜሌንስኪና የአሜሪካ ጦር ሴክሬታሪ ዳንድሪስኮል የጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ራንዲ ጆርጅ እና በአውሮፓ የአሜሪካ ጦር ዋና አዛዥ ጄኔራል ክሪስቶን አሁንን ጨምሮ ከፍተኛ የአሜሪካ ወታደራዊ አመራሮች ጋር ከተደረገ ስብሰባ በኋላ ነው። ሐሙስ ምሽት ባደረጉት ንግግር ዜሌንስኪ ዩክሬን የሚገባትን ሰላም እንደምትፈልግና የዩክሬን ሕዝብ መከበር እንዳለበት ተናግረዋል። የአውሮፓ ሕብረት የውጭ ጉዳይ ፖሊሲ ኃላፊ ካያ ካላስ አውሮፓ በእቅዱ ዝግጅት ሂደት ውስጥ ስለመሳተፏ ሲጠየቁ እኔ እስከማውቀው ድረስ አልተሳተፍንም ብለዋል። ማንኛውንም እቅድ ስኬታማ እንዲሆን ዩክሬናውያንና አውሮፓውያን ሊሳተፉበት ይገባል ሲሉ አክለዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ከአሜሪካ ጋር ግንኙነቶች የነበሩ ቢሆንም ምክክር ተብሎ ሊጠራ የሚችል ሂደት የለም ብለዋል። ፔስኮቭ ማንኛውም የሰላም ስምምነት የግጭቱን ዋነኛ መንስኤዎች መፍታት እንዳለበት አስጠንቅቀዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኬርስታርመር በበኩላቸው የዩክሬን የወደፊት እጣ ፋንታ በዩክሬን መወሰን አለበት፣ ሁላችንም ልናይ የምንፈልገው ፍትሐዊና ዘላቂ ሰላም የሚያስገኘውን መርህ ፈጽሞ መዘንጋት የለበትም ብለዋል። የትራምፕ አስተዳደር ጦርነቱን ለማስቆም የሚያደርገውን ግፊት በአውሮፓ መሪዎችና በፕሬዚዳንቱ መካከል መካከል ከፍተኛ ልዩነትን ሊፈጥር እንደሚችል ተገምቷል። ወደ አጫጭር መረጃዎቻችን አለፍን። ሶስተኛው የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ ዓመታዊ የአየር ንብረት ለውጥ የጋዜጠኞች ሽልማት ስነ ስርዓት የፊታችን ሕዳር 20ና 21 በአዲስ አበባ እንደሚካሄድ ተገለጸም። ኢጋድ ከኢትዮጵያ የውጭ ጉዳይ ሚኒስቴር ጋር በመተባበር በሚያካሂደው ፕሮግራም በአየር ንብረት ለውጥ ላይ የተሰሩ እጩ ዘገባዎች ተመርጠው ይሸልማሉ። በዚህም ከአገሪቱ ከ400 በላይ ጋዜጠኞች የተሳተፉ ሲሆን ከኢትዮጵያ 94 ዘገባዎች መካተታቸውን በኢትዮጵያ የኢጋድ ተወካይ አበባው ቢሆን ይገልጸዋል። በስምንት ዘርፎች በሚካሄደው ውድድሩ ላይ አሸናፊ ለሚሆኑትም የገንዘብ ሽልማት ይበረከትላቸዋል ተብሏል። ዓመታዊው የኢጋድ የሚዲያ ውድድር ከዚህ ቀደም በጅቡቲና በኬንያ የተካሄደ ሲሆን ቀጣይ ዓመት በኡጋንዳ እንደሚካሄድ ተነግሯል። ትምህርት ሚኒስቴር የኢትዮጵያ ዩኒቨርሲቲ ማበልጸጊያ ማዕከላት ጥምረትን በዛሬው ዕለት በይፋ አቋቁሟል። የጥምረቱ ዓላማ ዩኒቨርሲቲዎች በተናጠል ያሉ ጥናትና ምርምሮቻቸውን በማበልጸግ በጋራ ወደ ገበያ መውጣትና ማሳደግ እንደሆነ ተነግሯል። የዩኒቨርሲቲዎች የምርምርና ቴክኖሎጂ ችግር ማበልጸጊያ ማዕከሎች ደረጃቸውን እየጠበቁ እንዲሆኑ ለማስቻልም እገዛ ያደርጋል ተብሎለታል። በተጨማሪም ዩኒቨርሲቲዎች በዘላቂነት ለሀገር ኢኮኖሚና ለሰው ኃይል ልማት የበኩላቸውን አስተዋጽኦ እንዲያበረክቱ በማድረግ ትልቅ ሚና እንደሚኖሩም ተመላክቷል። እዚህ በተጨማሪም በምርምር ማዕከላት ሀሳቦች ከተረጋገጡ በኋላ ወደ ማበልጸጊያ ማዕከላቱ ገብተው ከፍ ያለ ደረጃ እንዲደርሱ ያደርጋል የተባለ ሲሆን ዩኒቨርሲቲዎች ያላቸውን ውስናቶች በጋራ እንዲጠቀሙ የሚያስችል መሆኑ ተነግሯል ሲል ይዛ ዘግቧል። ትምህርት ሚኒስቴር የኢትዮጵያ ዩኒቨርሲቲ የማበልፀጊያ ማዕከላት ጥምረትን በዛሬው ዕለት በይፋ አቋቁሟል። ዜጎች ማርበርግን በተመለከተ ይሁን በሌሎች ወረርሽኞች ላይ የሚሰጡ መረጃዎችን ከታማኝ ምንጮች ብቻ እንዲከታተሉ የጤና ሚኒስቴር አሳሰበ። ጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት በጋራ የማርበግ ቫይረስ አዘጋገብ ላይ ለሚዲያ ባለሙያዎች ስልጠና ሰጥቷል። ከሕዳር 3 ቀን 2018 ጀምሮ በተደረጉ 32 ምርመራዎች 6 ሰዎች በቫይረሱ መያዛቸው የተገለጸ ሲሆን በበሽታው ተይዘው ህይወታቸው ያለፉ ዜጎች አስክሬን ለቤተሰብ እንደማይሰጥና በተለየ ቦታ ቀብር እንደሚፈጸም በመድረኩ ላይ ተነግሯል። በሽታው በንክኪ እንደሚተላለፍም የተነገረ ሲሆን በተለየ ሁኔታ ከበሽታው ባገገመ የወንድ የዘር ፍሬ ውስጥ ለአንድ ዓመት ሊቆይ እንደሚችል ነው የተሰማውም። በማርበርግ ቫይረስ የሚያዙ ሰዎች የሞት ምጣኔ ከ24 እስከ 88 መቶ እንደሚደርስ ሲገለጽ ከዚህ ባለፈ በበሽታው የተያዙ ዜጎችን ለማከም በሙከራ ደረጃ ላይ ያለ መድኃኒት ወደ ሀገር የገባ እንዳለም መድረኩ ላይ ተነስቷል። ከውጭ የአውሮፓ ሕብረት የሱዳን ፈጥኖ ደራሽ ኃይል በመባል የሚታወቀው ታጣቂ ቡድን ምክትል መሪ በሆኑት በአብዱራሂም ሐምዳን ዳጋሉ ላይ ማዕቀብ መጣሉ ይፋ ተደረገም። ይህ ውሳኔ የተላለፈው ኃይሎቻቸው በሱዳን ጦር ላይ ከሁለት ዓመት በላይ በዘለቀው ጦርነት ውስጥ ከባድና ተከታታይ ጭካኔ የተሞላው ግፍ በመፈጸማቸው ነው ተብሏል። አብዱልራሂም ሐምዳን ዳጋሉን የፈጥኖ ደራሽ ቡድኑ ምክትል መሪ ሲሆኑ በቅጽል ስሙ ሄመቲ በመባል የሚታወቀው የመሪው የማህመድ ሐምዳን ዳጋሎ ወንድም ናቸው። ማዕቀቡ በዋናነት ያተኮረ በምዕራብ ዳርፉር ክልል ውስጥ በተፈጸሙት የሰብአዊ መብት ጥሰቶች ላይ ሲሆን፣ ታጣቂ ቡድኑ ባለፈው ወር በክልሉ የነበረውን የሱዳን ጦር የመጨረሻ ምሽግ መቆጣጠሩ ይታወሳል። ከዚህ ቀደም የተለያዩ ማዕቀቦች በፈጥኖ ደራሽ ኃይሉ ላይ ተጥሎ የነበረ ሲሆን ይኸው ማዕቀብም አሜሪካና ሌሎች ሀገራት ዳጋሎ ላይ ከጣሉት ማዕቀብ ጋር ተይዞ ጦርነቱን ያበርዷል የሚል ተስፋ ተጥሎበታል። በመጨረሻም አንድ ባለቤትነቱ የህንድ የሆነ ተዋጊ ጀት በዱባይ መከስከሱ ተሰማም። በዱባይ እየተካሄደ በነበረው የጦር አውሮፕላኖች ትርኢት ላይ እየተሳተፈ የነበረው የጦር አውሮፕላን መከስከሱን ተከትሎም ሕንዳዊው አብራሪ ህይወቱ እንዳለፈም ተነግሯል። ይህ ተዋጊ ጀት ከመከስከሱ አስቀድሞ በሰዓት ተይዞ ከአንድ ማይል በላይ የሚውን ርቀት መጓዙን በአካባቢው የአይንማኞች መግለጻቸውን ኤኤፍፒ ዘግቧል። የህንድ አየር ኃይል በኤክስ ገጾ ላይ ባሳፈረ መልክትም የህንድ አየር ኃይል ንብረት የሆነ ትጃስ አውሮፕላን ዛሬ በዱባይ የአየር ትሪሳሳይ ሳሳይ አደጋ እንደደረሰበትና በአደጋውም የአውሮፕላን አባሪ ህይወት ማለፉን አስታውቋል። አድጋው የደረሰው ላለፉት ጥቂት ቀናት በዱባይ ሲካሄድ የነበረው የመካከለኛው ምስራቅ ትልቁን የተባለው የአየር ላይ ትርኢት ማጠናቀቂያ ቀን ላይ መሆኑም በዘገባው ተመላክቷል። ለሴቶች ከወለድ ነጻ ብድር ማመቻቸቱን ኦሜጋ ብድርና ቁጠባ ህብረት ስራ ማህበር አስታውቋል። የብድርና ቁጠባ ማህበሩ በህብረት ስራ ማህበር አዋጅ ቁጥር 985 ህዝባር 09 መሰረት በ2017 ዓ.ም ህጋዊ ሆኖ የተቋቋመ መሆኑንና ላለፉት ወራት ሲያደርግ የነበረውን ቅድመ ዝግጅት አጠናቆ አገልግሎት መስጠት መጀመሩን ይፋ አድርጓል። ተቋሙ ለሴቶች ከሚሰጠው ልዩ ድጋፍ በተጨማሪ በዘርፉ ያሉ ጉድለቶችን በመሙላት ረገድ እንዲሁም በተለየ መልኩ ለኪነ ጥበብና የሚዲያ ባለሙያዎች ዘርፈ ብዙ ጥቅም ይዞ መምጣቱ መስራቱን አስታውቋል። እንግዲህ በዋነኝነት ድርጅታችን እንግዲህ ሙሉም በሴቶች ቦርድ ሜምበር እንደመመራቱ ምንድነው ያሰብነው ስራ የመስራት ፍላጎት ኖሯቸው አቅም የሌላቸው ሴቶች አሉ። ለነሱ ሴቶች ተደራሽ ለመሆን አሁን እንደ መጀመሪያ እንደ ፕሮግራም ያሰብነው ለአስር ሴቶች ምንም አይነት ወለድ ሳንጠይቅ ገንዘብ አበድረን ስራ እንዲጀምሩበት ነው ያመቻቸ ነው። ያንንም እንግዲህ እኛን በበላይነት የሚቆጣጠርን የህብረት ስራ ማህበር ጽህፈት ቤት አለ። ከእነሱ ቢሮዎች ውስጥ በእነሱ ሪኮመንዴሽን በሚመጣልን መሰረት ያው እነሱ በራሳቸው ክራይቴሪያ አይተው ከላይ ፋይናንሽሊ መረዳት አለበት ራሱ መቀየር አለበት እና አቅም ስለሌለው በእናንተ በኩል እርዳታ ያስፈልገዋል ብለው መልምለው የሚያመጡልን አስር ሴቶች አሁን ላይ አስር ሴቶች ብድር እና በድራቸውና የመመለሻ ግሪስ ቤሪድ ሰተን ሰርተው እንዲቀየሩበት ገንዘብ ሰተን ወደ ስራ እንዲጀምሩ እናደርጋለን። በህብረት ስራ ማህበራት ውስጥ የሴቶችን ተጠቃሚነት ማስፋት ወሳኝነት እንዳለውና በኢትዮጵያ በዘርፉ ተሰማርተው አገልግሎት እየሰጡ የሚገኙ ማህበራት የዜጎችን የፋይናንስ እጥረት ችግር በመቅረፍ ረገድ ስራዎችን እየሰሩ መሆናቸውንም የቦሌ ክፍለ ከተማ የወረዳ 12 ህብረት ስራ ኮሚሽን ጽህፈት ቤት ኃላፊ ተናግረዋል። ደግሞም ለሴቶች አሁን ልዩ ድጋፍ ብሎ ሞር በዝቅተኛ ኑሮ ደረጃ ላይ ያሉን ሴቶችን ያለወለድ ብድር ለመስጠት የጀመረበትን አሰራር እጅግ እናመሰግናለን። ተሻሽሎ አሁንም እንዲሰራ ሌሎች ለአሰራር ምቹ ያልሆኑ ነገሮችም ካሉ ከህግ አንጻር እኛም ክትትል፣ ድጋፍ እያደረግን የማስተካከያ መመሪያዎችን እየሰጠን ስራውን በትክክል እንዲሰራ ከጎን ሆነን ለመስራት ተግባብተናል ማለት ነው። ይሁንና ደግሞ ሌሎች አሉ ከምንላቸው ከሶስቱ ሴቶች ላይ ትኩረት አድርጎ መስራቱ ለሴቶች ለዝቅተኛ ኑሮ ደረጃ ላይ ላሉ የብድር አገልግሎቱን ያለወለድ የሚለው ነገር በጣም ሊሰመርበት የሚገባ ጉዳይ ነው እና እዚህ ላይ እኛም ሆንን ሌሎች አካላቶች ድጋፍ ተደርጎላቸው፣ ክትትል ተደርጎላቸው ያላቸውን ካፒታል እያሰፉ የተሻለ ስራ፣ አገራዊ ለውጥ የሚያመጣ ስራ እንዲሰሩ እኛም ድጋፍ ክትትል እናደርጋለን። አገልግሎት መስጠት መጀመሩን ያበሰረው የህብረት ስራ ተቋሙ ሴቶችን ይበልጥ ለማበርታትና ተጠቃሚ ለማድረግ አቅዶ መነሳቱንም ገልጿል። በተለያዩ ክልል ነዋሪዎች መካከል የሚደረግ ክርክር አልፎ አልፎ ይፈጠራል። በመሰል ሁኔታዎች ውስጥ ዜጎች በፍርድ ቤት ላይ ያላቸው እምነት እንዳይሸረሸር ጉዳዩ በውክልና ለፌዴራል ፍርድ ቤት ይሰጣል። የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ወደዛው ልለፍ። በተለያዩ የክልል ነዋሪዎች መካከል ስለሚደረግ ክርክር ገነ ከመረጃ ላካፍላችሁ። ጤና ይስጥልኝ ጠበቃ እንዳርጌ ካሴ ነኝ። የንግድ ግንኙነት የበለጠ እያደገ ሲሄድ በዚያው ልክ አለመግባባት ሊፈጠር ስለሚችል በተለያዩ የክልል ነዋሪዎች መካከል የፍርድ ቤት ክርክር መኖሩ አይቀርም። አለም መደበኛ ነዋሪነታቸው በተለያዩ ክልሎች በክልልና በአዲስ አበባ ከተማ፣ በክልልና በድሬዳዋ ከተማ፣ በአዲስ አበባና እና በድሬዳዋ ከተማ ውስጥ በሆኑ ሰዎች መካከል የሚነሱ ጉዳዮች የፌዴራል ፍርድ ቤቶች ፍትሃዊ ብሔራዊ የዳኝነት ስልጣን ነው። በሕገ መንግስቱ እንደተመለከተው የክልል ከፍተኛ ፍርድ ቤት በክልሉ ከሚኖረው የዳኝነት ስልጣን በተጨማሪ የፌዴራል የመጀመሪያ ደረጃ ፍርድ ቤት የዳኝነት ስልጣን እንዳለውና የክልል ጠቅላይ ፍርድ ቤት የፌዴራል ከፍተኛ ፍርድ ቤት የዳኝነት ስልጣን እንዳለው ተመልክቷል። በዚህ መሰረት በተለያዩ ክልል ነዋሪዎች መካከል የሚነሳውን ክርክር የስረ ነገር ስልጣን እንደተጠበቀ ሆኖ የክልል ከፍተኛና ጠቅላይ ፍርድ ቤት በውክልና ስልጣናቸው ተቀብለው የሚያስተናግዱት ይሆናል። የተለያዩ የክልል ነዋሪዎች ክርክር በውክልና ለክልል ከፍተኛና ጠቅላይ ፍርድ ቤት ባይሰጥ ኖሮ በተለያዩ የክልል ነዋሪዎች መካከል የሚደረገው የፍታቤር ክርክር ወደ ፌዴራል ፍርድ ቤቶች ስለሚመጣ ፈርጀ ብዙ ኪሳራ ያስከትል ነበር። ከዚህ ላይ አብሮ መነሳት ያለበት ጥያቄ በተለያዩ የክልል ነዋሪዎች መካከል የሚነሳውን ክርክር በውክልና ለምን ለፌዴራል ፍርድ ቤት መስጠት አስፈላጊ የሚለውን ስንመለከት በሁለት ወይም በሶስት ክልሎች ውስጥ በሚኖሩ ተከራካሪዎች መካከል የሚፈጠረውን አለመግባባት የፌዴራል ፍርድ ቤቶች ተቀብለው እንዲያከራክሩ የሚደረገው ፍርድ ቤቶቹ ገለልተኛ ሆነው ተብሎ ከመጠበቃቸው የተነሳ ከአካባቢያዊ አድሎ ነፃ ሆነው ተከራከረ ወገኖች በዳኝነት ስርዓቱ ላይ እምነት እንዲኖራቸው ማስቻል ነው። ከሳሽ ክሱን የክስ ምክንያት በሆነው የማይንቀሳቀስ ንብረት በሚገኝበት ቦታና ወይም ተከሳሽ በሚኖርበት ቦታ እንዲያቀርብ ቢደረግ የቋንቋ ችግር የሚኖሩ ጉዳይ አንድ ነገር ሆኖ ክሱን የሚቀበለው ፍርድ ቤት ለከሳሽ ባይተዋር ለተከሳሽ ደግሞ የተላመደ ስለሚሆን በፍርድ ቤቱ ላይ መተማመን ላይኖር ይችል ይሆናል። በአጠቃላይ ያለው ክርክር ከሌላ ክልል ነዋሪ ጋር ከሆነ ጉዳዩ የሚቀርበው ተከሳሽ በሚኖሩበት አካባቢ ለሚገኘው ከፍተኛ ፍርድ ቤት ወይም ጠቅላይ ፍርድ ቤት መሆኑን መገንዘብና ማማከር ይጠይቃል። አመሰግናለሁ።